የጌታ የመስቀሉ ህማሞች ወይም ህማማተ መስቀል ተብለው የሚዘከሩትን አስራ ሶስት ነገሮች እንዲሁም ደግሞ አክፍሎትን፣ ጥብጣብን፣ ጉልባንን የተመለከቱ መረጃዎችን ለእናንተ ይዘንላችሁ መጥተናል። ሰላም ቤተሰቦቻችን፣ እንዴት ናችሁ? በእያላችሁበት ሰላምታችን ይድረሳችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይህንን ቪዲዮ እንድትጀምሩት በአክብሮት እጠይቃለሁ። ሀሳብ፣ አስተያየት ካላችሁ በሀሳብ መስጫው ላይ መስጠት ትችላላችሁ። ከወደዳችሁት ላይክ ማድረግ እንዳይረሳ። እስከ መጨረሻው አብራችሁን ቆዩ። ኢትዮ 7 ስታር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከገባ ጀምሮ ያሳለፈውና ከትንሣኤው በፊት ያለው አንድ ሳምንት የመጨረሻ ሳምንት ተብሎ ይጠራል። በሌላ አጠራር ደግሞ ሰሙነ ህማማት ይባላል። በጌታ ላይ የሞት ምክር የተመከረበትና በብዙ መከራና ህማማት የተገደለበት ስለሆነ ነው። ስለዚህም ሰሞነ ህማማት የሚለው ስያሜ ጌታ የተቀበለውን ጸዋተ መከራን ለማዘከር የተሰጠ ስያሜ ነው። የጌታ የመስቀሉ ህማሞች ወይም ህማማተ መስቀል ተብለው የሚዘከሩት 13 ሲሆኑ፣ እነሱም አንደኛው በብረት ሀብል መጋፊያ መጋፊያው እስኪጣመም ድረስ የኋሊት መታሰሩ። ሁለተኛው ከአፍንጫው ደም እስኪወጣ ድረስ 25 ጊዜ በጡጫ መመታቱ፣ ሶስተኛው 65 ጊዜ ከግንድ ጋር ማጋጨታቸው፣ አራተኛው 120 ጊዜ በድንጋይ ፊቱን መመታቱ፣ አምስተኛው 3መቶ 65 ጊዜ በሽመል መደብደቡ፣ ስድስተኛው 80 ጊዜ ጽሙን መነጨቱ ሰባተኛው 6666 ጊዜ መገረፉ። ስምንተኛው አክሊለ ሦክ በራሱ ላይ መደፋቱ። ዘጠነኛው 136 ጊዜ በምድር ላይ መውደቁ። አስረኛው ሳዶር አላዶር አዴራ ዳናትና ሮዳስ በሚባሉ አምስቱ ቅንዋተ መስቀል በችንካር መቸንከሩ። 11ኛ መራራ ሞትን መጠጣቱ። አስራ ሁለተኛ መስቀሉን ተሸክሞ መንገላታቱ አስራ ሶስተኛው በመስቀል መሰቀሉ ናቸው። በዚህ ሳምንት ውስጥ ካህናትና ምዕመናን በአጸደ ቤተ ክርስቲያን ተሰብስበው ከኃጢአት ርቀው ከምግብና ከመጠጥ ተቆጥበው በጾምና በጸሎት የህማሙን ነገር የሚያውሳውን ዜማ ሲያዜሙ ግብረ ህማም የሚባለውን መጽሐፍ እያነበቡ ሲሰግዱና ሲጸልዩ ይሰነብታሉ። በሰሞነ ህማማት ዓርብ ዕለት ከስግደት በኋላ ምእመናን በየቤታቸው ጥቂት ነገር ለቁመተ ስጋ ቀምሰው እስከ እሁድ የትንሳኤው ሰዓት ይሰነብታሉ። ይህ አክፍሎት ይባላል። ብዙ ምእመናን ከዓርብ ጀምሮ የሚያከፍሉ ሲሆን አንዳንዶች ግን ከሐሙስ ጀምሮ ያከፍላሉ። ይህም እመቤታችን ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህልና ውሃ አንቀምስም ብለው እስከ ትንሣኤው መቆየታቸውን ተከትሎ የመጣ ትውፊት ነው። ይህንን ትውፊት አስመልክቶ ሄኔሮስ አውሳቢዮስ የተባሉ መጽሐፍት ሐዋርያት በሰሞነ ህማማት ከደረቅ ዳቦና ከትንሽ ውሃ በቀር እንደማይመገቡና ከሐሙስ ጀምረው እንደሚያከፍሉም ጽፈዋል። ይህም ብቻ ሳይሆን ሐዋርያት ሌሎችም እንዲያከፍሉ እንዳሳሰቡና ከሐሙስ ጀምሮ ያልተቻለው ቢያንስ ከዓርብ ጀምሮ እንዲያከፍል ማዘዛቸውንም ጽፈዋል። የኛ ቤተ ክርስቲያን ትምህርትም ይሄው ነው። ሌላኛው ጉልባንና ቄጤማ ነው። ጉልባን ከባቄላ ክክ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። የጉልባን ትውፊት እስራኤላውያን ከግብጽ ተሰደው በሚወጡበት ጊዜ በችኮላ ስለነበረ አውክተው ጋግረው መብላት ያለመቻላቸውን ሁኔታ ያመለክታል። ያን ጊዜ ያልቦካውን ሊጥ እየጋገሩ ቂጣ መብላት ንፍሮም ቀቅለው ስንቅ መያዝ ተግባራቸው ነበር። ይህንን ለማሰብ በሰሞነ ህማማት ቂጣና ጉልባን በማዘጋጀት በዓሉ ይታሰባል። በጸሎተ ሐሙስ ይህንን መሰረት በማድረግ የሚዘጋጀውን ጉልባን እንዲሁም ቂጣ ጨው በዛ ተደርጎ ይጨመርበታል። ጨው ውሃ የሚያስጠማ በመሆኑ የጌታን መጠማትም ያስታውሳል። የትውፊተ ስርዓት ከእስራኤላውያን የመጣ ሲሆን በኢትዮጵያም አብዛኛውን የትውፊት ክንዋኔዎች የብሉ ኪዳን መነሻ ስላላቸው ስርዓቱ ዛሬም ይከበራል። ቀጥሎ የምናየው ስለ ጥብጣብ ነው። በሰሞነ ህማማት ዕለት ዓርብ የስቅለቱ መታሰቢያ ነው። ምዕመናኑ በሰሞነ ህማማት የሰሩትን ይናዘዛሉ። ካህናቱም በወይራ ቅጠል ትከሻቸውን እየጠበጠቡ ቀን ከሰገዱት ስግደት በተጨማሪ ሌላ ስግደት ያዟቸዋል። ጥብጣባው የተግሳጽ ምሳሌ ነው። ጥብጣብ የሚደረግለት ሰው በህማማቱ ወቅት የፈጸመውን በደል ወይም ኃጢአት ካለ ይህንኑ በመናገር የስግደቱ ቁጥር ከፍ እንዲል ይደረጋል። ይህ በስቅለት ቀን የሚፈጸም ስነስርዓት ሲሆን ጠብጣቤ ማለት ቸብ ቸብ ማድረግ ነው። ህዝበ ክርስቲያኑ በዕለተ ስቅለት ሲሰግድ ሲጸልይ ሲያነብ ከዋለ በኋላ ሰረሆተ ህዝብ፣ የህዝብ መሰነባበቻ ከመሆኑ በፊት በወይራ ቅጠል እያንዳንዱን ምዕመን ጀርባ ቸብ ቸብ መደረጉ የጌታን ግርፋት ያስታውሳል። ሌላኛውና የመጨረሻው ቄጠማ ነው። በቀዳም ስውር ቀሳውስቱና ዲያቆናቱ ቃጭል ወይም ቃለ አዋዲ እየመቱ ገብረ ሰላም በመስቀሉ ትንሣኤሁ እግድሃ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሳኤውንም እንደገለጠልን በማብሰር ቄጤማውን ለምዕመናን ይሰጣሉ። ምዕመናኑም ለቤተ ክርስቲያን አገልግሎት የሚውል ገጸ በረከትን ያቀርባሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሲሰቅሉት ባሉ ጊዜ የአሸዋ አክሊል ጭንቅላቱ ላይ የደፉበትን ድርጊት የሚያስታውስ ነው። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምዕመን ትልቅ ምስራት ነው።